ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የርቸንሰን ዩቲብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ከኔ ጋር ክብሩ ይስፋ፣ ለመድሀን ያለም ሁሉ ሰላም ነው። እናንተ እንዴት ናችሁ? ስራ እንዴት እያደረጋችሁ ነው? በጣም ተጠፋፍተናል። ተናፍቃችኋል። ፆም እንዴት ነው? ክርስቲያኖችም ሙስሊም እህቶችም እንዴት ይዟችኋል? ጾም የረመዳን ስራስ እንዴት እያደረጋችሁ ነው? እግዚአብሔር ይመስገን ከኔ ጋር ምንም ወይ፣ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ ዘንድሮ ረመዳን ምንም አይነት ቪዲዮ አልቀረጽኩም ማለት አልተመቸኝም። ስራ በጣም ስለበዛብኝ፣ ግን ዝም ብዬ አላደለ ቀንጨብ ቀንጨብ ያደረኩትን በብዛት በሾርት ነው ቀንጨብ ቀንጨብ ያደረግኩትኝ እና የተወሰነ ወይልስ ነው በብዛት ቪዲዮ አልቀረጽኩም እና ዝም ብዬ ቀንጨብ ቀንጨብ ያደረግኩትን በዛውም፣ ሰላም ለማለት ያክል፣ በዛውም ደግሞ ትንሽ ሰሰራቸው ከነበሩት አንዳንድ ነገሮች ላሳያችሁ። በብዛት እኔ ሰላጣ ነበር ምሰራው ሰላጣ፣ ሾርባ እንደ ዜሮዝ ምናምን ብዙ ነገር ሰራለሁ። ቤዛዌ ግን አልቀረጽኩም። በነገራችን ላይ የረመዳን የመጨረሻ ይሆናል ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ ሞሊስ ነው። በጣም ነው የከበደኝ። እውነት ስነግራችሁ እጅግ በጣም ሞሊስ ነው። እኔ እንጃ እንዲህ ስላችሁ ደግሞ ሙስሊም እህቶች እንዳትከፉብኝ። እኔ ጾሙን ሳይሆን የእንትን ያልኩትኝ ስራውን ነው። ታውቃላችሁ፣ ምን አይነት ከባድ እንደሆነ ስራው። በጣም በጣም ነው የከበደኝ። ረብስ ማምንጃ ከእግዚአብሔር ጋር ወልስ ነው ቅርስ አማርኛ ሁሉ ጠፋብኝ። ከፈጣሪ ጋር ያው እንግዲህ ወደ ማጠቃለሉ ላይነን እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ ደግሞ በጣም እግዚአብሔርን ላመሰግነው የምፈልገው ነገር ምን አለመሰላችሁ? ማዳሜ በጣም ትጨቃጨቃለች። እኔ ደግሞ ስራ ምንም ማለት አደለም። ሰራ አላችሁ የመጣችሁበትም ስለሆነ፣ ግን ጭቅጭቅ በጣም ነው የምጠላው። ራሴን ያመኛል፣ ምን ይለኛል፣ በቃ እያስጠላኛል ሁሉም ነገር ሰው እግዚአብሔር በሚያውቀው ማለት ነው። እንግዲህ አንድ ወር ሊሆን ነው ረመዳን ከገባ የተወሰነ ቀናቶች ነው የቀሩን። አንድ ቀን ምንም ነገር ሳትለኝ ለኝ እኔ እንጃ፣ በጣም ነበረ ጸሎት ያደረኩትኝ። በቃ ስራ ኦኬ፣ ስራዬ ነው የመጣሁበት ነው፣ ግን በቃ እሷን አንደበቷን ያዝልኝ ብዬ ነበረ በጣም እግዚአብሔርን የተሟጸንኩትኝ። ሬንጃ ብስላሴ ስማ ማምን ያቃጠኝ በቃ ምን አለ ሁሌም እንደዚህ ብትሆን ብዬ ያልኩበት ነውና፣ እና ንንጃ የዛሬ አመት ከአንዴም ሶስት አራቴ ተጣልተናል ረመዳን ውስጥ ላይ ሞልስ ነው አጉንብሳ እየሰገደች ወይም ደግሞ ቁርአን ይዛ እኔን ትሳደብ ነበረ። ዘንድሮ ግን እግዚአብሔር ጸሎቴን ሰምቶኛል። ምንም ነገር አላለችኝም እስካሁን። እኔም እግዚአብሔር ይመስገን ስራይን በስራት እየሰራው ነው እኔ እንደ ጭቅጭቅ እንደ ነገር በጣም የሚያስጠላው ነገር የለም። ስራ ይሰራል፣ በቃ ስራችን አይደለ የመጣንበት አይደለ ይሰራል። ግን እኔ በጣም የሚያስጠላ በቃ ስትጨቃጨቀኝ የምሰራው ሁሉ ይጠፋብኛል። ተቃላችሁ ትምህርት አለ፣ በጠዋት ነው የምንነሳው። ምንም እንቅልፍ የለም። አምስት ተኩል ተኝቼ ስምንት ሰዓት ነው የምነሳው። ወይ ሁለት ሰዓት ብተኛ ነው ወይ አንድ ተኩል ብተኛ ነው። በቃ ብዙ ተኛው ከተባለ ሁለት ሰዓት ሁለት ሰዓት ስላችሁ ሁለት ሰዓት እንዴት ልበላችሁ፣ ለምሳሌ ወይ ስድስት ሰዓት ተኛለሁ፣ ወይ አምስት ተኩል ተኛለሁኝ በዚህ በአረቡ አቆጣጠር። ከዛ ጠዋት ደግሞ ስምንት ሰዓት እነሳለሁ። ከዛ ትምህርት ቤት ልጆች ይሄዳሉ። በቃ እንቅልፍ የለም ማለት ትችላላችሁ። ግን እግዚአብሔር ይመስገን፣ ለምን ጭቅጭቅ ምናምን ስለሌለ በቃ ሰላም ነኝ። እግዚአብሔር እንጃ ምን ብዬ እንደማመሰግነው አላውቅም። እና እግዚአብሔር ይመስገን የመጨረሻዬም እንደሚሆን ተስፋ አደርጋለሁኝ፣ ከፈጣሪ ጋር። ለነገሩ የዛሬ አመትም ብዬ ነበረ የመጨረሻ እያልኩኝ እቃውን ሁሉ ያረኩበት ጠፍቶኝ ሞልስ ነውና፣ ከፈጣሪ ጋር ግን የመጨረሻ እንደሚሆን ተስፋ አደርጋለሁኝና፣ እናንተ ጋርስ እንዴት ነው? ስራ እንዴት እያደረጋችሁ ነው? አይ ዶንት ኖው ከባድ ነው ብቻ። ግን ዋናው ነገር ጤና ነው። እግዚአብሔር አምላክ ደግሞ ጤናውን ሰጥቶን ስራ ማማራር የለብንም ብዬ ነው የማስበው። ከምንም በላይ ጤና ነው። እኔ ከመግቢያው ነበረ የጀመሬ ሞይልስ ነው። ጆሮዬን ታመምኩኝ በጣም ነበር የከበደኝ። እውነቱን ስነግራችሁ በጣም ድምፅ ነበረው። በጣም የጮህቤ ነበረ። ብቻ በጣም ነበር የፈራውትኝ። አምላኬ ሆይ ባክህን እያልኩኝ ወደ ፈጣሪ ነው መጮህ የጀመርኩትኝ ሰው ለሁለት ሳምንት ጆሮዬም በጣም ነበር የታመምኩትኝ። ግን ከፈጣሪ ጋር አኪም ቤትም ዛሬ ነገ ሲል በቃ ተስፋ ቆረጥኩኝ። ግን እግዚአብሔር ይመስገን አሁን ጆሮዬም እየተሻለ ነው። ሙሉ በሙሉ ተሽሎኛል ባልልም፣ ከምንም በላይ ከሴትዮዋ ስላልተጨቃጨቀችኝ፣ ሴትዮዋ ጋር ምንም ስላልተጋጨን ምናምን በቃ ደስተኛ ሁኜ ነው ስራውን እየሰራሁ ያለሁት ወይም ደግሞ እስካሁን ሰዓት የቆየሁት ሞሊስ ነው። እግዚአብሔር ይመስገን ክብሩ ሁሉ እሱ የወሰደው። እውነት እኔ እንደ ጭቅጭቅ የሚያመኝ ነገር የለም በዚች ምድር ላይ ሞሊስ ነው። እና እንግዲህ እንደምታዩት እነዚህ ሰላጣዎች የተለያዩ ነገሮች ናቸው። ጊዜ ስለሌለኝ እንደ በፊቱ ያው ታውቃላችሁ፣ ለዩቱብ ሲሆን በአግድም ነው፣ ለሾርት ሲሆን ደግሞ በቁመት ነው ነው በአግድም ምንም የቀረጽኩት የለም። እነዚህ ከምታይዋቸው ውጪ ዝም በቁመት ነው የቀረጽኩትን ምናምን ያስገባሁትኝ ለምን እንደሆነ አላውቅም። አልተመቻቸልኝም። በቃ ማለት ሰዓቱን ራሱ እንዴት እንደሚሄድ አላውቅም። ይሄን ለመቅረጽ ምናምን ያው ታውቃላችሁ፣ አንድ ነገር ስትሰሩ ከመጀመሪያው ካልሰራችሁ በስተቀር አይገባም ማለት ነው ሰው አሪፍ አድርጌ በቀርጽ የመጨረሻ የማመት ስለሆነ ማስታወሻም ስለሆነ አሪፍ ነበረ፣ ግን አልቻልኩም። ቢዘ የዛሬ አመቱን በስርዓት የቀረጽኩት ቪዲዮ አለ በእሱ እናስታውሰዋለን ማለት ነው። እና እንግዲህ የ2025 ነው 24 25 ማይገድ 25 ረመዳንን እንግዲህ እያገባደር ነው ነው። እግዚአብሔር አምላክ እንግዲህ ለኢዱ ያደርሳችሁ ሙስሊሞቹ በሰላም እኛንም ደግሞ ለተንሳኤው እንዲያደርሰን ያደርሰን እግዚአብሔር አምላክ ቅዱስ ፍቃዱ ይሁን። ያው ሙስሊሞች ቅር እንዳይላቸው፣ እንደው ለምንድን ነው የእኛ ጾም ተውሎ እንዲያልቅ እንደዚህ የምትሆኙ ምናምን እንዳትሉኝ። እውነት እኔ ስራው ነው እንጂ ጾማቸውን አይደለም እንትን ያለኝ ማለት ነው። ስራው ነው እንጃ ብስማም፣ በጣም ነው የሚከብደው ከምላችሁ በላይና በተለይ እኔ ደግሞ ፎቅ ላይ ስለሆነ በቃ እግሬ የኔ እንጃ ወይኔ ብስ ማማግኛትን ሰዓት እኳ መተኛት አልችልም። እግሬ በጣም ነው በቃ ተቀንጥሶ ሊሄድ በጣም ነው የሚከብደው። እውነት ረብስ መሬት ምድር ላይ ምንም ማኔት አይደለም። ምንም በቃ ትሰራላችሁ። ለስራ ነው የመጣ ነው፣ ግን እታች ላይ መሄዱ መውጣቱ መውረዱ ፍጡር ታወርዳላችሁ። ከዛ ወር ላይ ረብስ ብቻ በጣም ከባድ ነው። እና እንደውም በዛ ንድሮ እኔ እግዚአብሔር ማመን ሁሉን ያቃተኝ እያዘነችል ሁሉ ማለት ነው ሾፌሮቹን ጥሪያቸው በቃ ደከምሽ ምናምን ሁሉ እያለችኝ፣ እና እኔ በጣም ነው የገረመኝ። ወይኔ እግዚአብሔር የምን ይሳነ ህላንተ እያልኩኝ ከሚገርማችሁ እኔ እንጃ ምን ሰርተሽም የትኛው ስራ የምትለኝ ሴትዮ ዘንድሮ በቃ ጭራሽ እያዘነችልኝ ማለት ነው። እግዚአብሔርን እኔ እንጃ ማ ምን ያውቃት ምን አለ እንደዚህ ብትቀጥል ሁልጊዜም ብዬ ተመኘሁኝ። እና ብቻ እንግዲህ የረመዳን በትንሹ ቀንጨብ ቀንጨብ አድርጌ እና ደግሞ ማለሁ ለማለትም ይህንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ያው እንግዲህ ሰላጣ ምናምን ማሰራት የምትፈልጉ ካላችሁ ስልክ የከታች አለላችሁ። ያው ደውሉ፣ እናደርሳለን ማለት ነው። ያው የቀለድኩ ነው። እና እንግዲህ ያው በብዛት ሰላጣ በጣም ነው የምትወደው ወይኔ ሴትዮ። እና በብዛት እኔ ሰላጣዎች ነው የማዘጋጀው በተለያየ በጀርጀር በከስ በሶስ ነገሮች በቃ በተለያየ ነገር ይሄን አንድ ወር በሙሉ ማለት ትችላላችሁ። አንድ ቀን ሳልሰራበት ያዋልኩት የለም። በጣም ነው ሰላጣ የሚወዱት ሰዎች እና ያው እኛ ጋ በነገራችን ላይ ይሄ ብቻ ነው ወይም ግን ምናምን እንዳትሉ። እኔ በብዛት የምቀርጽ ሰላጣ ነገሮችን ነው ምናምን ሾርባ ምናምን አልቀርጽም። እና ደግሞ እኔ ብቻ አይደለሁም። የየራሳችን ድርሻ ድርሻ ያለን አንድ ግቢ ውስጥ አራት ነን ማለት አራት ቤተሰብ። ከታች እናት አባት አሉ፣ ከላይ ሁለት ወንድሞች አሉ። ሰው የየራሳችን ድርሻ ድርሻ አለን ሰው የእኔ ድርሻ በዋናና ሾርባ ሲቀጥል ደግሞ ሰላጣ። ከዛ በተረፈ በራሴ ፍላጎት የፈለግኩትን ወይ መኮረኒ በሸሜል ወይ እንደዚ ወይ የሩዝ ምናምን ጨምርበታለሁ ማለት ነው ሰው። እንግዲህ ይህን ምስል ነበረ የዛሬ ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ከዚህ በኋላ ለመጥፋት እሞክራለሁኝ። ሀገራችንን ሰላም ያደርግልን። ሙስሊሞቹን ለኢድ ያደርሳችሁ፣ ክርስቲያኖች ደግሞ ለትንሳኤው ያደርሰን። ጾማችንን እግዚአብሔር የሚቀበል እያደርግልን። እግዚአብሔር አምላክ በያለንበት ኃይል ጉልበት፣ ጥንካሬ፣ ብርታት ይሁነን። በጣም እወዳችሁ። ሰላምና ፍቅር ለእናንተ ይሁን። ባይ ባይ።